እሱ ነው ያሳበዳቸው። እንዴት ነው የዘንድሮ ሳሚ ያወቅሽው? ከአመት ከምናምን በኋላ ነው። አንቺ ቆይተሻል፣ ያልነበርሽም ከእዛ ፊት እኮ ልጁ እኮ ብሩ ሲጨፈጭፍ ነበር እኮ። አንቺስ ሲያገኝ እንዲያውም እኮ ተሰበሰበ። ትዝ ይልሻል? ቅድም ምንድነው በስልክ ያልሽኝ? ልላክልሽ ስልሽ እኔንም እንዳታምኝ እንዳትልኪ አላልሽኝም ብለሽኛል። እኔ በልጄ ነው የምምለው ልላክልሽ፣ እና አንቺ ፍረጅብኝ አላልኩሽ? ፍረጅብኝ በቃ ልላክልሽ። ከዛ አንቺ ወተሽ ባለጌ ነሽ እንዲያርገሻል በይኝ። ግን የመጨረሻውን የነበረንን ጊዜ መጨረሻው ነው። ከዛ በፊት እኮ ትዝ አለሽ። አይ ኖ፣ ግን ዛሬ እኔ ነኝ ጥፋተኛ ጂጂዬ። ዛሬ እኮ እኔ እኮ ነኝ የተወነጀልኩት። ለምን እሱ። በነገራችን ላይ አንድ ነገር ልንገርሽ፣ እነዚህ ሰዎች ስራ ፈቶች ናቸው። ሲጀምር ሴቶቹ ገብቶሻል? እኔ አዲስን ራሱ በዚህ መልኩ አልጠበቅኳትም። እኔ አናግራታለሁ አዲስን፣ ግን ስልክ የለኝም ስለሌለኝም፣ አዲስ ማለት ለእኔ እንዳንች ናት። ላናገራት ፈልጋለሁ አዲስን ነበች። ስለሌላው ብዙ ምንትን አይደለሁም። አንደኛ ነገር እሱ በሕይወት ኖሮ አንችን ወቅሶሻል፣ ወስደሽብኛል ብሎሻል። ኔቨር መር። ቆይ የለውም ደግሞ ብዙ ሰዎች እኮ ያውቃሉ አይደለም መር። ጂጂዬ ጂጂዬ፣ አሁን ከምነግርሽ አሁን ከምነግርሽ አንድ ፐርሰንት እሱ እውነቱ ቦታ ሄደዋል አይደል ነገ ሞቼ ምላሴ ደርቃ አምላክ ፊት ትቆማለሁ አሁን ከምነግርሽ አንድ ፐርሰንት አጉድዬ ከሆነ ግርማ ሞቶላ ምስክሬ ነው አሁን እኮ ይሄ እኮ የአንቺ ችግር እኳ የርስ ችግር ማደለም የአንቺ ችግርም አደለም ኤግኖር ዴ ጎ እነሱ የሚፈልጉት እኔ አውጥቼ እንዳሳያቸው የሚፈልጉት ነገር አለ አይስችልነት አላረግም ኖ ወይ አላረግም ለምን እንደማላረግ ተቀንሽ እሱ እውነቱ ቦታ ሄዷል። የለም ፋይዳ የለውም። ልጁን እኮ ያውቁት። በነገራችን ሌሎች ሁሉም አሁን የመጤዎች ናቸው እዚህ ቲክቶክ ላይ ኢቨን እኮ ያገኙት እና ያመጡት ፎቶ የምን እንደሆነ ታውቂያለሽ? የሞተ ቀን ከእንትኑ ጋር የተሰራ ከእንትን ላይ አወርደው ሳሚን በመልክ እንኳ ሀውልቱ ላይ የተሰራላል። እሱን ነው ፖስት ያደረጉት። ሞታችሁ እምመኘው የሳሚን የሞቱን ቀን እና እንትኑን አውጥታችሁ የፖሰታችሁ ሰዎች ሞታችሁ ይፖሰትላችሁ የሳቢን ፎቶ ያደረጋችሁ ካለ መዳና ያለ ሰማይና ምድር ነው የዘረጋው አምላክ ቅርብ ቀን ሞታችሁ የእናንተ ይደረግላችሁ። ሌላ ቃል የለም፣ ሌላ ፎቶ አታመጡ። ምናሽን ግሬት ኤልሽ ሰውን አትመኝ አልኩሽኝ፣ ሰውን አትመኝ እዚህ ጋር መቶ አንዱ እንደዚህ እንደዚህ ብልሽ በቃ ሶሻል ሚዲያ ላይ ነው አዋሪው። አለቅ በተለይ ከተማ የሌለው ሳራ፣ ይሄ ሂደሽብኝ ነው። ቅድም ከተማ የሌለው አድራሻ የሌለው ለሁሉም ልብሽን አትስጪ፣ ለሁሉም አክባሪ አትሆኚ። ድንበሬ ኑርሽ ጉቺ ሲጠሩሽ አትጂ። ማናት ሁአሩ የአር ብች በያትችም ብች ማለት ነው እሷ ጋር ሄደሽ ምታብራ እኔ ምንሽ የሆነ ነገርማ ነክቶሻል። ግድሩ ልክ ነሽ ማሪ እግዚአብሔር ምስክር የለ እኔ አንቺን በዛ መልኩ አልገመትኩሽም። ቆይ እንደ ጉቺ እርድናሽ ምናምን ምንታውና ዝም ብለሽ አስቤ። ማናት እሷ የቀበሌ ናት ምንድናት? ሷ ስ ጉቺ በመዳን ምንድነው? ሄደሽ ማናት እሷ ጋር ነው ሄዳችሁ የምታስረግዷት። ምን እንደሆነ ታውቂያለሽ ጅጅዬ። ሰቨራል ታይምስ ነበር ሼር የሚደረግ ገባሽ? ውስጥ ሳልገባ ደጆኛ አዳመጡ። ታውቂያለሽ ደጆኛ ሳዳምጥ ሳዳመጣት ጌታ ምስክሬ ማለት ነው። ከፍቼ የእሱን ቴክስት እያነበብኩ ነበር፣ እሷንም አዳመጣት የእሱን እሱ የጻፈልኝን ቴክስቶች እያነበብኩ እሷን አዳምጣት ነበር። እኔ ምን ምን እንደተመኘው ታውቂያለሽ ጂጂ ጂጂዬ ምን እንደተመኘው ልንገርሽ። ለሁለት ደቂቃ ቢቻል ለሁለት ደቂቃ ዛሬ ቢችል አምላክ ሳሚ ነቅቶ ለሁለት ደቂቃ ቀና ብሎ ቢያያቸው ብዬሽ ተመኘው። ቢያያቸው ድምፅ ሲሆኑት ሲፈልጉት እኔን እንዲህ ሲያደርጉኝ ቢያያቸው ምንትላቸው ይሆን ብዬ አዳመጥኩኝ። ምንድነው ሳሚ መልስ ካልኩኝ ጌታ ሌላ አላልኩም? ሁለት ደቂቃ አንተ በህይወት ቆመክ ዛሬ እድል ሰጥቶክ ብታዳመጣቸው ቆይ ድንገት አሁን ለምሳሌ ጉቺ እኔ እንደዚህ አልገመትኩሽም ነበር እግዚአብሔር ምስክሬ ነው የምልሽ ጣምስ ነው እሱ ዊክነስ ነው ኖ ኖ ለምን አንቺ አሁን እዚህ ጋር እንደዚህ ታዋቂ ለምን ኢምፖርታንት እንደሆነሽ ታቂሽ ታዋቂ ስለሆንሽ ሄድሽ ጥለሻት ሄድሽ አንቺ ሴትዮ አንቺ ሁለት መቶ መጀመሪያሽ ቢሆን ኖሮ ትዝማትያቸው ጉቺ እዚህ ጋር ወጥተሽ ህዝብን ከሰረሰሽ አለቀበ ዩ አር ኩይነሽ እኮ በቃ አሁን አንቺም ለምን ከዚህ በፊት አታካል፣ አረገች አንቺ ስንት አመትሽ ነው? እዚህ ቲክቶክ ላይ ጉቺ፣ እነዚህ እኮ መርዝ እኮ ናቸው። ስንት አመት በሙሉ ለፍተው ለፍተው ለፍተው ለፍተው ለፍተው ለፍተው ለፍተው አልሆንላችሁ ያላችሁ እዚህ ጋር የሚገኘው ይውላችሁ የሰው ፍቅር ብቻ ሲሰጣችሁ ነው። ቲክቶክ አይከፍልም። እዚህ ጋር ቢስማርት እንዲከፈልሽ ቲክቶክ ከፈለግሽ ቢዝነሱን እንትን ማለት አለባችሁ? ለስሙ አሜሪካን ሀገር ኖራችሁ እንግሊዘኛ እያወቃችሁ የቲክቶክ ሾፒንግ ቢዝነሱን ብታቁት ኖረው ዩአር ሚሊየነር ነው፣ ሚሊየነር ተሆኑ ነበር እንደ ሌሎቹ ቲክቶከሮች አውሮፓ እንዳሉት እንደ አውሮፓ ተወላጆች። በት አሜሪካን ትኖራላችሁ እንጂ ይችን የምታክል ጭንቅላት የላችሁ፣ ሰበር ቀና ያለውን እንግሊዘኛ እየከተታችሁ እንጂ። ቲክቶክ ስንትና ስንት ብር የሚሰራበት ነው። ዛስ ዋይ ቲክቶክ የሰጣችሁን አድቫንቴጅ ትታችሁ ቲክቶክ ላይ የተወደዱ ሴቶችን፣ ወጣቶችን የሚሆኑ ተለቃሚት የወለዱትንም አካት በማድረግ ለዚያውም ወለዳችሁ አካት በማድረግ ሰውን እንዲ በማስለቀስ እናንተ የእናንተን ሰይጣን ታስደስቱታላችሁ። እግዚአብሔር ምስክሬ ነው የምላችሁ። እኛ እናውቃለን። እሱ ሳሚን እኮ ነው ያውቃሉ። እሷ እኮ አልነበረችም። እንዲም እዚህ ላይ እንግዲህ ብዙ ጊፍት ሰጥቶኛል። ብዙ ጊፍት እሷን ሲይዝ እንዲሁም አቆመን ተሰበሰበ ሰው ሆነ። እግዚአብሔር ምስክሬ ነው። በቃ ከዛ በኋላ ለምንድን ነው ከተለያዩ ብዙ ጉቺ ጉቺ፣ ዘግተሽ ውጪ፣ ዘግተሽ ውጪ። እኔ እሱን ማሪ ልንገርሽ፣ ጅጅዬ ለምንድን ነው የምትናገሪኝ አሳልፎ መስጠት በሌለበት ሲቀጥል ቤተሰቡን አሳልፎ መስጠት ሆነብኝ እና እሱ የለም ባሳያቸው ይህ ሁላ ለእነ ማን የምታሳየው እኔን መስጋኝ ይሆናሉ ግን እሱ የለም እሱ የለም ጅጂ እሱ የለም ለማን የምታሳየው ለእነዚህ አሜሪካን ሀገር ቁጭ ብለው አሜሪካን ቁጭ ብለው ዱባይ ያሉትን ሴቶች አታክ የሚያደርጉ ልብ የሌላቸው አሜሪካን ያለው ለምንድነው እራሳቸው አታክ የማይደራረጉ ታውቂያለሽ ሕግ ስላለ ኢንተርናሽናል ሎ፣ ግን እኛ አቅሙ የለንም። እነሱን እዛ ሄደን ከምንከስ ብሩን ሙያ የራሳችን ነገር ላይ እናውለ የግር እሳት ነው ሆነብኝ። ለምን ለሁለት ደቂቃ አትመለስም ነው ሁሌ ያስለቅሰኝ። ለሁለት ደቂቃ ተመለስልኝ ነው ሁሌ ማለ እነዚህ እኮ ይኸውልሽ ልሽ አንዷ ብቻን ልጆቿን ያሳደገች አፈር ከድሜ የበላች፣ እኔ እንዲያውም ማንሽ ያሳበዳቸው እንዴት ነው የሰንበትች? ሳሚ ያወቅሹ ከአመት ከምናም በኋላ አንቺ፣ ቆይ ተሻልኩ፣ ያልነበርሽም ከዛ በፊት እኮ ልጅ እኮ ብሩ ሲጨፈጭፍ ነበር። ኩዚ ሚዲያ ላይ አንቺ ሲያገኝ እንዲያም እኮ ተሰበሰበ። ትዚ ልሻል ያልሽ፣ ቅድም አንቺ ምንድነው በስልክ ያልሽም እኔ አንድ ነገር ልላክልሽ ስልሽ እኔንም እንዳታምኝ እንዳትልኪ አላልሽም።